ዛሬ ይጠቅማቸዋል ብዬ ያሰብኳቸውን ሁለት ነገሮችን ነው ወደ እናንተ ማሳለፍ የፈለጉ። እነኝም አንደኛው አመስጋኝ መሆን በህይወታችሁ ፈጣሪያችሁን ስታመሰግኑ፣ በነገራችን ላይ የምታመሰግኑበት ምክንያት ይጨመርላችኋል። በህይወታችሁ ወደ ፈጣሪያችሁ ስታጉረመርሙ ስታማርሩ፣ አልሰጠህኝም ረስተህኛል እኔ አምላክ የለኝም ብላችሁ ወደ ፈጣሪ የቁጣ እግዚአብሔርን፣ የማማረር ወደ ፈጣሪ የማጉረመረም ስሜት በምታሰሙበት ጊዜ የምታጉረመረሙበት ብዙ ምክንያት ታገኛላችሁ ታገኛላችሁ። ወዳጆች፣ ዛሬ ላወራላችሁ ሼር ላደርግላችሁ የፈለግኩት ሀሳብ ቢሆን አመስጋኝነት በህይወታችን ትልቁን ድርሻ የሚይዘው ነገር ቢኖር ፈጣሪን ማመስገን። ከእንቅልፍ ስትነሱ ተመስገን፣ ስላሳደርከኝ፣ ጤና ስለሰጠኝ፣ በህይወት ስላለው እኔን የሚመስሉ መኖር የሚፈልጉ ነገር ግን ከመቃብር በታች የሆኑ እልፍ ሰዎች አሉ። በሚሊየንስ የሚቆጠሩ ሰዎች አሉ፣ ከመቃብር በታች የሆኑ ልክ እንደኔ መኖር የሚፈልጉ ሰዎች፣ ዛሬን ለመኖር ተመኝተው ነበር። ብዙ ህልም አላቸው፣ ብዙ እቅድ አላቸው፣ ብዙ ለማሳካት ብዙ ነገር አቅዷል፣ ብዙ ለፍቷል። ነገር ግን ዛሬን መኖር አልቻሉም። በህይወት አለሽ፣ ነፍስሽ ካንቺ አልተለየም፣ ተንፋሽሽ ካንቺ ልወጣ ማለት ፈጣሪ የምታመሰግኝበት በህይወት የምትኖሪበት ከአንቺ ጋር ያልጨረሰ ነገር አለ። ስለዚህ ልብ በሉ። ተሳካ አልተሳካ ተከናወነ አልተከናወነ፣ በህይወት ስላላችሁ በጤና ስለተጠበቃችሁ፣ እናንተ የምትወዱት ሰው በሰላም ስላለ በጤና ስለተጠበቀ፣ እናታችሁ፣ አባታችሁ፣ ቤተሰቦቻችሁ፣ ጓደኞቻችሁ፣ ሀገራችንን ሰላም ስላደረገ ከሁሉ አስቀድማችሁ ተመስገን በሉ። በህይወት ስላኖርከኝ ተመስገን፣ ስለጠበቅከኝ ተመስገን፣ እንደዚህ እንዳወራ ስለፈቀርክልኝ ተመስገን፣ ይህን እንዳይ ስለጠበቅ ተመስገን። ወዳጄ ሁላችንም እኮ በህይወት እንዲኖረን ያደረገው ቸርነቱ፣ ምሕረቱ እንጂ የማናችን መልካም ስራ ነው? የማናችንም አደለም። ስለዚህ ፈጣሪን በነገሮች ሁሉ ማመስገንን መርሳት የለባቸውም። የሰው ልጅ ህይወቱን የሚጀምርበት ዋነኛው ነገር ቢኖር ምስጋና ነው። እግዚአብሔርን ፈጣሪን ማመስገን ሁሉም ባለበት ለዚህ ላደረሰው ተመስገን። አምናን ፈርቼ ነበር፣ አሮጌውን ዓመት ፈርቼ ነበር። አዲሱን ዓመት ስለሰጠኸኝ አመሰግናል። ደስተኛ ስላደረከኝ አመሰግናል። ይህን ስራ እንዲሰራ ስላደረከኝ አመሰግናል። እግዚአብሔርን ለማመስገን ምክንያት መፈለግን ማቆም አለባችሁ። እግዚአብሔርን ለማመስገን የሆነ ስኬትን መፈለግን በህይወታችሁ ማቆም አለባችሁ።

ከእንቅልፍ በሰላም የተነሳችሁ ልክ እንደናንተ መነሳት እየፈለጉ ያልነቁ ያልተነሱ አሉ። ልባችሁ በሰላም ይሰራል፣ ኩላሊታችሁ በሰላም ይሰራል። ታወራላችሁ፣ ትተነፍሳላችሁ። እግሮቻችሁ፣ እጆቻችሁ፣ አይናችሁ፣ ጆሮአችሁ፣ ሁሉም ነገር የሰውነት ማንነታችሁ በትክክል ስራውን ይሰራል። ተመስገን በሉት። በነገራችን ላይ ከዚህ የተሻለ ስኬት የለም። ትልቁ ስኬት በምንም ዋጋ ልገዛ ልተመን የማይችለው ነገር ሰላም ጤና ነው። በነገራችን ላይ ጤናን ካጣ አንድ ሰው ህይወቱ ትክክል ካልሆነ ምንም ስኬታማ ቢሆን፣ ምንም የተሻለ ቦታ ቢደርስ፣ ምንም በሀብታም ቤት ምንም ገንዘብ ቢያገኝ፣ ነፍሱ ልትረካ አትችል። ምናልባት ምናልባት ይህን ቪዲዮ የምትሰሙ ሰዎች በስደት ምድር ላይ ልትኖሩ ትችላላችሁ። በውጪ ሀገር ከሀገራችሁ ለቃችሁ ተሰዳችሁ ህይወታችሁን ለመለወጥ ህይወታችሁን ለማሻሻል በተለያዩ የህይወት ኮንዲሽን ውስጥ ልታልፉ ትችላላችሁ። ነገር ግን አሁን በህይወት ካላችሁ ይሄን እየሰማችሁ ከሆነ እንደ ድንገትም ይሄ ቪዲዮ ወደ እናንተ ከመጣ አንድ ጊዜ ተመስገን በሉ። እግዚአብሔር ምናልባት እግዚአብሔር ከእናንተ ምስጋናን ይፈልግ። ለሚያመሰግን እግዚአብሔርን ለሚያከብር ፈጣሪን ለሚያመሰግን ሰው ስኬት ይጨመራል፣ የሚሰራው ነገር ይባርክለታል፣ ሞገስን ያገኛል። ፈጣሪ ላይ ግን የሚያጉረመርም ምንም እንዳልተሰጠው ምንም እንዳልተደረገው ፈጣሪ ላይ ሐዘንን ምረትን ቁጭትን ማጉረመረምን የሚያመጣ ሰው በህይወቱ እያማረረ የሚያማርርበትን ነገር ይስባል። ሁሉም ነገር ይሳባል። ስታመሰግኑ የምታመሰግኑበት ነገር ይሳባል። ስታጉረመርሙ፣ ስታማርሩ የምታማርሩበት ነገር ይሳባል። ሁሉም ነገር ቢቀር በህይወት ስላላችሁ ብቻ ተመስገን በሉ። እኔ በጣም ከሚደነቀው አንድ ጻድቅ ሰው ነበር፣ ኢዮብ የተባለ። መጽሐፍ ቅዱስ ላይ ካወቃችሁ በሰዓቱ ቢሊየነር ከሚባሉ ሰዎች ውስጥ ነው ያለ። ብዙ ሀብት አለው። ምድር ላይ የሌለ ነገር የለውም። ከፍቶች ነበሩት፣ በግ ነበረው፣ ፍየል ነበረው፣ ግመል ነበረው። ያልነበሩት አልነበሩም። እጅ ቆኖ ጃጀት ሰባት ልጆች ነበሩት። ነገር ግን በሚገርማችሁ ሁኔታ ሰይጣን ከእግዚአብሔር ጋር ከተከራከረ በኋላ ኢዮብን ልፈትነው ዘንድ እግዚአብሔር ከነብሱ በቀር በሁሉ ነገር ስልጣን ከሰጠው በኋላ የነበረው ሀብት የነበሩ ቆንጃጅት ምርጥ ልጆች በቅጽበት ያለቀ ሰው ነበር። ሁሉን ካለቀ በኋላ ሚስቱ መታ እግዚአብሔርን እንደዚህ ስላደረገ ስደብና ሙት አለችው። ይህም ብቻ አይደለም፤ ጓደኞቹ የነበሩት ምናልባት አንተ ኃጢአት ሰርተ ትሆን ምናልባት እግዚአብሔርን በድለት ትሆን ንስሐ ግባ እያሉ ሲጠይቁ ሲያማርሩበት ነበር። ነገር ግን ኢዮብ እምነቱ በእግዚአብሔር ላይ ምን ያህል እንደነበረ ልቡ በእግዚአብሔር ላይ ምን ምን ያህል የጠነከረ እምነቱ ይፈተን ዘንድ እግዚአብሔር ያደረገውና እግዚአብሔርን ምን ነው ያለው ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብም እንደማይከለከል አወኳል። ወዳጅ ስለተሳካልህ ብቻ አይደለም፣ ስላልተሳካልህም አይደለም፣ በየትኛውም የህይወት ዳይሬክሽን ውስጥ ሆን በየትኛውም የህይወት ጎዳና ውስጥ ሆን እግዚአብሔርን ማመስገን አለባችሁ። ነገያችሁም በእግዚአብሔር እጅ ነው። አሁን ያላችሁትም በእግዚአብሔር እጅ ነው። ያለፈውም ህይወት ያለው የእናንተ በእግዚአብሔር እጅ ነው። ፈጣሪያችሁን ስታመሰግኑ ከፈጣሪያችሁ ጋር ያለው ህብረት በምስጋና በሪስፔክት ፈጣሪን በማክበር ሲሆን፣ ነገያችሁ ብሩህ ይሆናል። ብታመሰግኑ ባታመሰግኑ ትንከባለሉ ምንም ብትሆኑ ከፈጣሪ አንዳሽ ነገር፣ በነገራችን ላይ ቀንስም ነገር። ግን የእናንተ ምስጋና እናንተን መልሶ ብዙ እንድታመሰግኑ ብዙ በረከቶችን ይዞ ወደ እናንተ ይመጣል እንጂ ፈጣሪ ምስጋና ስላነሳ አለ። በህይወት በ2018 እንዲሳካል ከፈለግ ይህን ነገር አድርግ። አታጉረመርም። አታማርር ፈጣሪ ላትቆጣ ብቸኛው ማድረግ ያለብህ ተመስገን ብቻ ነው። ጸድቀሃል ሲባል ተመስገን፣ ኃጢአተኛ ሲባል እንዴት አይባልም ተመስገን። ፈጣሪ የሚባለው ምንም ይበል ምንም ያድርግ፣ ፈጣሪስ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ የሚገኝ ጻድቅ፣ ቅዱስ ስለሆነ ተመስገን የሚባለው ፈጣሪ ስላደረገላችሁ ነገር ፈጣሪ በሰላም ስለጠበቃችሁ 2018 ነው። የማጉረምረም የማማረር ሳይሆን የምስጋና አመት አድርጉ። ይህን ወንድማዊ ምክር ልንጋራችሁ ብዬ ነው። ልክ ህይወታችሁን በምስጋና ካደረጋችሁ በኋላ ፈጣሪን የምታመሰግኑ ስትሆኑ አንደኛ ህይወታችሁን የሚወረው ነገር ቢኖር ደስታ ነው። ደስታ ውስጣችሁን ይሞላል፣ ለመስራት ትነሳሳላችሁ። ሰው ደስተኛ ሲሆን ብዙ ጉልበት አለው፣ በደስታ ይሰራል። ህይወቱ ደስተኛ ይሆናል። ስራውን ሁሉንም ነገር በደስታ ይሰራል። ታዲያ ደስተኛ ከሆናችሁ ፈጣሪን የምታመሰግኑ ከሆነ በሁለተኛው ደረጃ ማድረግ ያለባችሁ ነገር ለምታደርጉት ለምትሰሩት ስራ ላቀዳችሁት ለ2018 የጀመራችሁትን እቅድ ለማሳካት የሚያስፈልገው ነገር ቢኖር ዲሲፕሊን፣ ዲሲፕሊን መጠበቅ አለባችሁ። ምን ማለት ነው? በምታደርጉት ስራ ላይ ስነስርዓት ሊኖራችሁ ያስፈልጋል ሳታቋርጡ ልክ ሳትፈጥኑ፣ ዛሬ ዘርታችሁ ዛሬ ካልበቀለ ሳትሉ፣ አሁን ተክላችሁ አሁን ፍሬውን ካልበላው ሳትሉ አንድ ነገር ልንገራችሁ፣ ትላልቅ ስኬቶች በአንድ ሌሊት የተወለዱ አይደሉም። ነገር ግን ከብዙ ህመም ጀርባ ከብዙ ውድቀት ከብዙ መነሳት ከብዙ ማልቀስ በኋላ የተገኙ ከብዙ ችጋር ዋሻዎች ጀርባ የተገኙ ድሎች ናቸው። ስለዚህ ትልቅን ስኬ ትልቅ ነገር ስታቅዱ በአንድ ቀን በስሎ ፍሬ አፍርቶ ደርሶ ካላገኘ ብላችሁ ፈጣሪ ላይ እንዳታማረሩ። ህልማችሁን ለማግኘት የዘራችሁት ነገር ፍሬ እስከሚያፈራ መጠበቅ ዲሲፕሊን ያስፈልጋል። ዲሲፕሊን ራሳቸውን ስታከብሩ የምትገቡበት የህይወት ደረጃ ነው። ዲሲፕሊን ባለማቋረጥ ትሰራላችሁ። ነገሩ መሆን ያለበት ነገር አንድ አመት ከሆነ ትጠብቃላችሁ፣ አምስት ወር ከሆነ ትጠብቃላችሁ። ለምን አልፈጠነም? ለምን ዘገየ? በረከት ለምን ተያዘ? ማለትን መርሳት አለባችሁ። ኦኬ። የጀመራችሁት ፕሮጀክት አለ። እሱ ፕሮጀክት ላይ ትኩረት አድርጋችሁ ቀን በቀን ገምግሙ፣ ቀን በቀን ስሩ። ቀን በቀን ማጥናት ካለባችሁ፣ ቀን በቀን መከታተል ካለባችሁ ማድረግ ያለባችሁ ነገር እዛ ነገር ላይ ማድረግ አለባችሁ። ደን ነገሩ ካልተሳካ ነገሩ እንትን ካላለ እየገመገማችሁ መሄድ አለባችሁ። መርሳት የሌለባችሁ ግን በአንዴ ካልደረስኩ በአንዴ ስኬታማ ካልሆንኩ በአንዴ ሰዎች የደረሱትን ካልሆንኩ ብላችሁ ራሳችሁ ላይ እንዳታማርሩ፣ ፈጣሪያችሁ ላይ እንዳታማርሩ። እግዚአብሔር ታማኝ አምላክ ነው። ትክክል ከሰራችሁ በአግባቡ ከሰራችሁ ከለፋችሁ፣ የእናንተን ላብ ማንም አይበላም። የእጃችሁን ስራ ይባርካል። የማይባረክበት መንገድ የለም። ነገር ግን ብዙ ሰው ላይ የምታየው በቆሎ ዘርቶ ጤፍን ይጠብቃል። ጤፍን ዘርቶ ስንዴን ይጠብቃል። ያልዘራውን ነገር ለማግኘት ይጠብቃል። ካልደረሰ ደግሞ ፈጣሪ እናልባረከው አድርጎ ራሱን ያስባል። አንድ ነገር ልንገራችሁ፣ የዘራችሁትን ታጭዳላችሁ። ፈጣሪ ታማኝ ስለሆነ የዘራችሁትን የእጃችሁን ስራ ይባርካል። ነገር ግን እናንተ ለዘራችሁት ይህም ማለት ለመገንባት ላሰባችሁት ህልም ሲስተም እየገነባችሁ ሂደቱን ፕሮሰሱን መጠበቅ አለባችሁ። እናንተ አሁን ካላችሁትና ከስኬቱ መሀሉ ላይ ያለው ዲሲፕሊን፣ ፕሮሰሱ፣ እሱ ሂደቱን መጠበቅ፣ ትግስት፣ የህይወታችሁ ስነስርዓት ያስፈልጋል። ይሄን ካደረጋችሁ በህይወታችሁ የማይሳካበት ምንም ምክንያት የለም። በደንብ አድምጡኝ። ሁልጊዜ በህይወታችሁ ስትነሱ ተመስገን፣ ስላሳደርከኝ ተመስገን፣ በህይወት ስላኖርከኝ፣ ለዚህ ስላበቃኸኝ ተመስገን ማለትን አትርሱ። ከዚያ ባሻገር የጀመራችሁትን ፕሮጀክት ተከታተሉ፣ ዲሲፕሊን ይኖሯችሁ። ይህን ካደረጋችሁ የማይሳካበት ምክንያት የለም። ማርክ ሶሉሽንን ሰብስክራይብ አድርጉ። ለብዙዎች እንዲደርስ ህይወት ለዋጭ ትምህርቶችን እናቀርባለን። በዚህ ትምህርት በእርግጠኝነት ትጠቀማላችሁ ብዬ አስባለሁ። እግዚአብሔር አምላክ አገራችንን ኢትዮጵያ ንባር